ይሄን በድፍረት እናገራለሁ። በድፍረት በመናገር የሚመጣብኝን ሁሉ በጸጋ እቀበላለሁ አልኩ እኮ። በዚህ አጋጣሚ የሚመጣብኝ ሞትም ከሆነ ቀብሬን የካ ቅዱስ ሚካኤል አድርጉልኝ። እንግዲህ ብቻ ግን ከቤተ ክርስቲያኒቱ የምንጠብቀው ወይ ቅዱስ ያሬድ ነው ልክ ወይ እሳቸው ናቸው ልክ፣ ወይ አባ ጊዮርጊስ ዘጋስጫ ነው ልክ ወይ እሳቸው ናቸው ልክ። አሁን ጥሮ ቅዱስ ሲኖረውስ እንዲነግረን እንፈልጋለን። ለምን ቤዛ ቤዛዊተ ዓለም እንዴት አትባልም የሚል ማን ነው እሱ? እንኳን ቤዛ የሚያልስም ይሰጠው የስቅለት ዕለት ካላንደር በዘጋበት ቀን እሱ ቤቱ ታቦት ነው እ ቤቱ የሚከፍተው ስግደት። ሰላም! የተከበራችሁና የተወደዳችሁ የበጎማ ዘ ዩቲብ ቻናል ቤተሰቦች፣ እንደምንሰነበታችሁ ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። ሰላም ብያለሁ። ከኔ ጋር በሚኖራችሁ ቆይታ የተለያዩ ብፁዓን ሊቃነ ጳጳሳት የአቡነ ገብርኤልን የክደትና የንፍቅና ትምህርት በማውገዝ ያስተላለፉትን መልእክት የተለያዩ መምህራን ይህ ነገር አንድ ሰሞን እንደ አጀንዳ ሆኖ ውይ ውይ ተብሎ የሚታወ አይደለም እስከ መጨረሻው ድረስ ልንታገለውና ከቤተ ክርስቲያን ልንነቅለው የሚገባ ጉዳይ ነው፣ ነፍሳችን እንሰጣለን እንጂ እስከ መጨረሻው ድረስ አንታገስም እያሉ ያስተላለፉትን መልእክት አካተቼበታለሁ። ወደ ቀዳሚው ቪዲዮ የወሰዳችሁ እንቀጥላለን። ቁጥር አንድ፣ ጠላት አሁንም ቤተ ክርስቲያኒቷ ገፊ ናት እንዲሉ እሳቸውን የሚገፋቸው አካል አለ። ስለተገፉ እሳቸውን በብር የሚገፋ አካል አለ። እሳቸውን ብቻ አይደለም፣ ይሄን በሉ እያለ ሌሎችንም የሚገፋ እጀረጅም ባለጠጋ ጠጋ የቤተ ክርስቲያኒቱን መሰረት ለማናወጥ የሚሰራ የበገለምድ የለበሰ። ውስጡ ነጣቂ ተኩላ የሆነ ተቋም ግን አለ አለ። ይህም በድፍረት እናገራለሁ። በድፍረት በመናገር የሚመጣብኝን ሁሉ በጸጋ እቀበላለሁ። አልኩ እኮ በዚ አጋጣሚ የሚመጣብኝ ሞትም ከሆነ ቀብሬን የካ ቅዱስ ሚካኤል አድርጉልኝ። እንግዲህ ያሳደገኝ መልአክ የካ ቅዱስ ሚካኤል ጀርባ አድርጉልኝ። ምንም ስጋቹን የሚገድሉትን አትፍሩ ስለሚልቃሉ። ስጋንም ነፍስንም መግደል የሚችለውን እግዚአብሔርን የሚፈራ ልብ ለእኔም ለሁሉም ሚስጥ መዳን ያለም አሜን። እንደዛ ይስጠን። ከቤተ ክርስቲያኒቱ አስተምህሮት ውጭ የሆነ ትምህርት የሚያስተምሩትን እነ በጋሻውን ሌሎቹንም ወዘተርፈ በራሳቸው ጊዜ የወጡትን ቤተ ክርስቲያን ገፍታ እንዳስወጣች እኮ ነው የተናገሩት። ምን እንዳሉ ታውቂያለሽ? የተገፉ አገልጋይ ልጆቻችን ያሉት እኮ መመለስ አለብን እነሱን የተገፉ ቤተ ክርስቲያኒቷ ከእግሯ እየሞተች ነው፣ ከእግሯ እየሞተች ነው ያሉ ሰውዬ እኮ ናቸው። ስለ ኢየሱስ ክርስቶስ ስትዘምሩ ትገፋላችሁ። መከራ ማን ነው ሲጀመር? ስለ ኢየሱስ ክርስቶስ መስበክም መዘመርም ለቤተ ክርስቲያን ለኦርቶዶክስ ተዋህዶ ቤተ ክርስቲያን ሰበር ዜናዋ ነው እንዴ? ነው እንዴ? እንዴ? የቤተ ክርስቲያንን መሰረተ እምነት ዶግማ ጠንቅቆ አለማወቅ እንዲህ አፍ ያስከፍታል። ማንንም ገፍታ አታውቅም ቤተ ክርስቲያናችን፣ በሙሉ አፍ ይናገራለሁ። አቃፊ እንጂ ገፍ አይደለችም፣ አቃፊ እንጂ ገፍ አይደለችም። ነገር ግን ነገር ግን አሁንም እደግመዋለሁ፣ ነገር ግን እንደ አባ ገብርኤል ያሉ የምን ፍቅና ትምህርት የሚያስተምሩ ማንም ይሁኑ እነ ንስጥሮስ እኮ ሊቀ ጳጳስ አባስ ነበሩ። እነ ሰባሊዎስ እነ መቅዶኒዮስ እና አርዮስ እኮ ሊቅ ነበሩ፣ ወልድ ፍጡር ብለው የወደቁ እና እነሱም ሲወጡት ቤተክርስቲያን ገፋችን ሊሉ ነው። ወልድ ፍጡር ነው፣ ወልድ አማላጅ ነው፣ ፍጡር ቤዛ አይባልም የሚል የኑፋቄ ትምህርት እያስተማሩ መልስ ስንሰጥ ገፋችሁን ሊሉን ነው። እኛ ገፍተን አናቅም አቅፈን ነው የምናውቀው። አሁንም ግን አስረግጬ የምነግርሽ፣ አስረግጬ የምነግርሽ የትኛውም የቤተ ክርስቲያን አገልጋይ ፍኖተ ጽድቅ ላይ ሄዶ ስለ ቅዱሳን መላእክት አይሰብክም። ስለ ጻድቃን፣ ስለ ሰማይታት አይሰብክም። ስለ ድንግል ማርያም፣ ስለ ወላዲተ አምላክ አይሰብክም። እንግዲህ ውድ ቤተሰቦች፣ ይህ መምህር እንደተናገሩት በዚህ ልክ የምንፍቅና ትምህርት እየተሰራጨ እንኳ ቤተ ክርስቲያን ከነገ ከትናንት ዛሬ ይሻላሉ፣ ከዛሬ ነገ ያስተካክላሉ እያለች አቅፋ የያዘቻቸው ቤተክርስቲያን ናት። ስህተት እንዳለባቸው ሳይታወቅ ቀርቶ አይደለም። እውነት ለመናገር እነዚህ ሰዎች የተለያዩ የስህተት ትምህርቶቻቸውን ሲያስተምሩ ነበር። ይህ ጳጳስም ከዚህ በፊት ይህንኑ ትምህርት ሲያስተምሩ ነበር። ከዚህም የከፋ ትምህርት አስተምረው ያውቃሉ። ነገር ግን ቤተክርስቲያን እስካሁን ድረስ ታግሳቸዋለች። ሳያውቁ ቀርተው አይደለም። ፍኖተ ጽድቅንም ቢሆን ያን ያህል ስጋት እንዳለበት ብዙ መረጃዎች ቀርበውበት ሳለ ከነገ ዛሬ እንዳስተካከል እየተመከረው ቆይቷል። ከዚህ በኋላ ግን ከዚህ በኋላ ግን አባቶቻችን ዝም የሚሉ ከሆነ ቤተክርስቲያን አደጋ ላይ ነው የምትሆን። በጣም አስፈሪ ነው። በውስጣቸው ብዙ ሰራዊት ይዘው ስለሚንቀሳቀሱ ማለት ነው። ሲኖዶስ እንደ ሲኖዶስ የሚወሰነው በጉባኤ ሆኖ ሳለ እያንዳንዳቸው ሊቃነ ጳጳሳት ግን ተቃውሟቸውንና ይህን የክደት ትምህርት ማውገዙን ዝም አላሉ። ያወገዙና ትክክለኛ ትምህርት እንዳልተላለፈ እየተናገሩ የተለያዩ ውሳኔዎች ማሳለፍ የጉባኤው ስራ ነው። ከጉባኤ ውጭ ግን እያንዳንዱ ሊቃነ ጳጳሳት የተለያዩ መልዕክቶችን ቢያስተላልፉ እንደ አንድ ቤተክርስቲያን መሪ ሆኖ ነው የሚያስተላለፉት እንጂ እንደ ሲኖዶሱ ነው አይደለም የሚያስተላለፉት። እስኪ የእነዛን አባቶች መልእክትና ትምህርት ሰምተን እንመለስ። ለምን ቤዛዊተ ዓለም እንዴት አትባልም የሚል ማን ነው? እሱ ማን ነው? ይምጣ እስቲ። የትኛውስ ነው ፊትል ይማ በጣም ክሂደት ነው ማለት ነው እና ይኩነነ ቤዛ ይኩነነ ቤዛ ጸሎት እ ረድኤቴኪ ቤዛ መንፈስ ቅዱስ ያደረባት ናት። እግዚአብሔር ደግሞ ከእሷ ጋር ነው። ሰላም ላይ ናፍኪ መሳከኦ ሰናይ ማዛ ይሄይስ ፈድፋደ እምጼና ስሂን ዘጠረጴዛ ማርያም ድንግል ለሕይወቴ ምርጉዛ ሰዋሰው ዘምድረ ሎዛ እንትርእቂ ወሬዛ አመይ ለተፍዳ ኩንኒ ቀውመው ቤዛ በፍዳ ቀን በፍርድ ቀን በዚያ ቀን ዋስና ጠበቃ ቤዛ ሁኚኝ። ይህ አይደለም ንጉሱ የጸለዩት የለመኑት? ለምንድን ነው የድሮ ሊቃውንት ቤዛ ብለው ሲጠሯት? የአሁኖቹ ማን ነው ይህን የሚቃወም? እነ ስንቶቹ ሊቃውንት በመንፈስ ቅዱስ እየተመሩ ቤዛ ቤዛ ቤዛ ብለዋታል። እና ይህንን የማያምን ትውልድ ካለ ለምንድን ነው ምንድን ነው እንግዲህ እንዲው፣ መልከ ማርያም እንኳ ያልተማረ ይኖራል እንዴ? ማርያም ዘወርቅ ጠረጴዛ፣ ይኩነነ ቤዛ ንግደትኪ ቁስቋ ምምሎዛ። ይህ ዝማሬ ነው ቅዱስ ያሬድ። እንግዲህ ይኩነነ ቤዛ ንግደትኪ ማለት ጉዞሽ ወደ ግብጽ የተሰደድሽው ስደት፣ የተጓዝሽው ጉዞ፣ የተደከምሽው ድካም ለእኛ ቤዛ ይሁነን። ታዲያ የምንድን ነው ከቅዱስ ያድ ልንበልጥ ነው እና መድኃኒታችን ኢየሱስ ክርስቶስ እና የእነሱ ቤዛነት አዳኝነት የተለየ ነው። ይህኛው የፈጣሪ ነው፣ ያኛው ደግሞ የፍጡር ነው። ሙሴ አሁን እንግዲህ ቤዛ ሆኖ ለእስራኤል ተላከ። ያው በሱ አማካይነት ዳኑ እስራኤል እና ሙሴ ቤዛ አድርጌ ልኬሃለሁ ይላል። ይሄ እንግዲህ ሲባል የሰነበተው ነው። ቤዛ አድርጌ ልክ ያለሁ ለሕዝቡ እንደዚያ እንግዲህ ደግሞ እነዚያ ቅድም የጠቀስኋቸውም እንደ ኢሳይያስ መድኃኒት ተብለዋል። ግን እንደ ጌታችን እንደ ኢየሱስ ክርስቶስ ስጋቸውን ቆርሰው ደማቸውን አፍሰው አይደለም፣ ዘገር ነጥቀው በአጭር ታጥቀው ያው ዘምተው ወገኖቻቸውን ስላዳኑ መድኃኒት ተብለዋል። ወደ እመቤታችን ስንመጣ ቤዛዊት ዓለም ትባላለች። ከጥንት ጀምሮ ገና መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ከመጣበት ጀምሮ የነበሩት ሐዋርያትም ሊቃውንትም ሰባእርዴትም ቅዱሳት አንስትም ሁሉ ድንግል ማርያምን አክብረው ቤዛዊት ዓለም ይሏታል። እንግዲህ እኚህ ብፁዕ አባት የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ ናቸው። አቡነ ዘካርያስ ይባላሉ። በእውነት በዚህ መልኩ ተቃውማቸውንና እና ሀሳባቸውን አስተላልፈዋል። ከአባቶቻችን አይበልጡም። አባቶቻችን ነ ቅዱስ ያሬድ እና አባ ጊዮርጊስ ዘጋስጫ እንደዚህ ብለው አመስግነዋል። እነሱ ነቅ ንጹህ የሆኑ ጻድቅ የሆኑ ከእግዚአብሔር የተገለጸላቸው መብርሃን የተገለጸችላቸው አባቶች ናቸው። እነሱ ያስተማሩትን ትምህርት ነው እኛ የምንቀበለው። ከዚህ ውጪ ማን ነው ቤዛ አይደለችም ብሎ የሚያስተምረው? ስለዚህ ከየት የመጣ እንግዳ ትምህርት ነው የሚል ነው። ብዙ ረጅም ነው ቪዲዮ። ነገር ግን ይህን ያህል የእሳቸውን አቋም ካሳየኋችሁ ወደ ቀጣዩ አባት አቡነ ይስሐቅ ሊውሰዳችሁ እና የእሳቸውን መልእክት ደግሞ አዳምጡት እስኪ። ሰው እንኳን ቤዛ የሚል ስም ይሰጣ ለገንዘብ እንኳን እንኳን ለመቤታችን አምላክን በድንግልና ጸንሳ በድንግልና መውለዷ ከዚህ የበለጠ የሚያስደንቅ ነገር ምን? አምላክን ከመውለዷ በፊትም ድንግል ከወለደች ወራ ድንግል ነው። ቤታችን ከምን ጀምሮ እኮ ከታች እስከበረከማችሁ ድረስ ያለው እኮ ዛሬ

እንግዲህ አባቶቻችን እግዚአብሔር በእድሜ በጠና ይጠብቅልን። ቤተ ክርስቲያንን አጥር ሆነው የሚጠብቋት እንደዚህ ያሉ ብፁዓን አባቶች ናቸው። የአባቶቻቸውን ትምህርት የኦርቶዶክሳዊት ተዋህዶ ሃይማኖትን አስተምህሮ ዶግማና ቀኖና ለልጆቻቸው የሚያስተላልፉ እንደዚህ የካዱትንና የሳቱትን ስልጣናቸውንና ጵጵስናቸውን ፈርተው ዝም ያላሉ ብዙ አባቶች እየተናገሩ ነው። ብዙ አባቶች ከዚህ ቀጣይ ደግሞ ብዙ መምህራን ብዙ መምህራን የራሳቸውን ሀሳብ መጽሐፍ ቅዱሳዊ መልስ እየሰጡበት ይገኛሉ። በነገራችን ላይ የተከበራችሁና የተወደዳችሁ ውድ ቤተሰቦች ኦርቶዶክሳዊ እንደመሆናችን እንደኛ ወጣቶችም ትልልቅ ሰዎችም አባቶቻችን፣ እናቶቻችን፣ ታናናሽ ወንድሞቻችን እህቶቻችንም ሁላችንም የቅድስት ቤተክርስቲያን ልጆች ነን። ስለዚህ ኮምፕሮማይዝ የማይደረግ ነገር ቢኖር ልንታገሰውና እንደው እንዳሻው ይሁን ብለን ልንተወው የማይገባ ነገር ሃይማኖታችን ነው። ስለዚህ ሃይማኖታችን ላይ ጠንክረን መማርና መጠበቅም አለብን ብዬ አስባለሁ። እስኪ ወደ እኒህ መምህርልስ ወዳችሁ አሁን እመቤታችን ቤዛዊተ ዓለም አትባልም ትባላለች የሚል እንደዚህ አይነት ኮንትሮቨርሺያል የሆነ ኢሹ በዚህ ደረጃ አከራካሪ ኢሹ ወይም አከራካሪ ጉዳይ ሆኖ መቅረብ አልነበረበትም። ምን ታስቦ እንደተባለ አላውቅም። እኔ በጣም በጣም በጣም ልቤ በጣም ነው የሚያዝ ነው። ሰው ኦርቶዶክሳውያን አንድ ሰው በመቤታችን እናቴን ብትሆን አባቴን ቢሆን በመቤታችን ከመጡብኝ እኮ ተለያይተናል። በምን ያህል ደረጃ እንደተባለ አላውቅም። እኔ ለምን እንዲህ እንዳሉ እኚህ አባት ለምን እንዳሉ አላውቅም፣ ብቻ ግን ከቤተ ክርስቲያኒቱ የምንጠብቀው ወይ ቅዱስ ያሬድ ነው ልክ፣ ወይ እሳቸው ናቸው ልክ? ወይ አባ ጊዮርጊስ ዘጋ ስጫ ነው ልክ፣ ወይ እሳቸው ናቸው ልክ? ይህን አበጥሮ ቅዱስ ሲኖዶስ እንዲነግረን እንፈልጋለን፣ እኛም ሚናችንን እንድንለይ። ይህን ጉዳይ ይህንን ዘመቻ አሁን የጀመርነውን ትግል የመቤታችንን ክብር የማስጠበቅ ትግል እንደዚሁ እንደ አንድ ሰሞን ቃላቶች ተርገብግቦ የሚያልቅ አይደለም። እስከ መጨረሻ ድረስ መጨረሻውን እስከምንሰማ እንቀጥላለን። ተድበስቶ የሚያልፍ ጉዳይ አይደለም፣ ቁልጭ ያለ ኑፋቄ ክህደት ስለሆነ ነቅ ነጥብ አንዳች ነገር የሌለባቸው ፍጹም ንጽሕት የሆነችዋን ኦርቶዶክስ በትክክል የገለጡ ሁለቱ አባው እመቤታችንን ቤዛዊተ ኩሉ ዓለም ብለዋታል። አትባልም ብሎ እነሱን ለማረም የመጣ ማነው? ማ ነው ከአባ ጊዮርጊስ ዘጋስጫ የሚበልጥ ማነው ነው ከቅዱስ ያሬድ የሚበልጥ የእነሱን ተምሮ ሸምድዶ የሚናገር ሰው እንዴት እነሱን ሊያረም ይፈልጋል? ማንም ሰው አይሆንም። ማንም ሰው ይህን ሊል አይችልም። ማንም ሰው ከሰማይ መልአክም ቢሆን በዚህ ደረጃ አክብሮታችን ፍቅራችን ሃይማኖታችን፣ እንስከተበቁ ነው። ማናቸውም ቢሆኑ የትኛውም ክፍል ቢሆን፣ ስለዚህ የትልቅ ህደት ነው ተልበስ ሰው የሚያልፍ አይደለም። ይሄው ነው እንግዲህ። ሰው እንደ ሰውነቱ ይከበራል፣ አባትም እንደ አባትነቱ ይከበራል። ነገር ግን አባታችን እግዚአብሔርን፣ እናታችን ቅድስት ቤተ ክርስቲያንን፣ ንጽሕት እናታችን ድንግል ማርያምን የማያከብርና በትክክል የማይገልጽ አባት ሲያጋጥም አባት ተሳስተዋል ማለት የልጅነት ግዴታችን ነው። ስለዚህ ማንም ሞክ ያደረገ የሰደበ የለም። ነገር ግን እኚህ ጳጳስ ስህተት አስተምረዋል። ይህንን ስህተት ደግሞ የማጥራት ስራ ቅዱስ ሲኖዶስ ይጠበቅበታል። ስለዚህ ቅዱስ ሲኖዶስ ጥሩ ውሳኔ የወስኑ እንደሚያስደስተን እናምናለን። ልክ መምህራችን እንዳለው እኛም ሚናችንን እንድንለይ ማለት ነው። ምክንያቱም መናፈቃንን አቅፋ የምትኖር ቤተክርስቲያን የለች። ለምን እንክርዳዱ ስንዴውን ይበክለዋል። ስለዚህ ይሄ መጥራት አለበት። ያመነውን ካላመነው መለየት የአባቶቻችን ስራ ነውእና እግዚአብሔር እንዳግዛቸው እኛም እንደመመን እንጸልያለን። ድርሻችን እሱ ስለሆነ ማለት ነው። በዚህ ልክ የእመቤታችንን ክብር የሚገልጹ አንቀጾች ባሉበት እመቤታችን እንዲህ ተብሎ ሲጠቀስ ለምንድን ነው ኤዲቶሪያል ቦርዱ ኤዲት የሚያደርገው ክፍል ቆርጦ ያላወጣው? ሌላ ተልዕኮ ስላለ ነው። ወይም ስሳቸው አይቆረጥብኝ ብለው ከሆነ መጠየቅ አለበት። ፍኖተ ጽድቅ ፍኖተ ጽድቅ የሚባል ስም እኔ ይሄ የፍኖተ ጽድቅ ባለቤትም መጋቢያ ይላፍ ጸጋዬ በታላቅ አክብሮት የምለምነው ቤተክርስቲያኗን የሚወዳት ከሆነ ቢዘጋው። የስቅለት ዕለት ካላንደር በዘጋበት ቀን እሱ ቤቱ ታቦት ነው፣ እኔ ቤቱ የሚከፍተው ስግደት የቱ ጋር ነው? ንሴ ብሆ ተብሎ ለይሁዳ ወንዱ ወደ ውሉዱ ተብሎ ዳዊት የሚደገመው የቱ ጋር ነው? ግብረ ሕማማት የሚነበበው ምን ማለት ነው? የራስ አዳራሽ መሰብሰብ ሌላ ቸርች ነው። እንደ እሱ እዛው አጠገባቸው ጋር ቤተክርስቲያን አለ አይደለም? ካላንደር በዘጋበት ቀን ቤቱ ማስመለክ ምን ማለት ነው? ካላንደር በዘጋበት ቀን አዳራሽ ሄዶ መሪ መሆን ደሞ ሊቀጳጳሱ ምን ማለት ነው? ሁሉም ነገር ብልሽትሽት ያለ ነው። በዛን ቀን ሰውየው እኚህ ሊቀጳጳሱ ይህን ቃል እንኳን ባይናገሩ ማለት ነው። ትክክለኛዋን ትምህርት እንኳን ቢያስተምሩ በዛን ቀን እዛ መገኘታቸው በራሱ ሌላ ነው። በዛን ቀን የትኛውን ማህበር ቤቱን ከፍቶ እየሰገደ ከሆነ ክልክል ነው። ሳውዲ አረቢያ የሚኖሩ እህቶቻችን ሰብሰብ ብለው ይሰግዳሉ። የለም ቤተክርስቲያን የምን ከፈረሰ በኋላ ዘግቶ ቤተክርስቲያን የነበረ ቦታ ላይ ይሰግዳሉ። ታቦት ህጉን ባይኖር የለማ እዛ የሚገኙትን እየጠየቁ ሰግደው ኪርያላይሶን ብለው ያለውን ቀማም ሰው መጨረሻ ላይ ሴቦ ብሎ ዘምረው ያለችዋን ቀምሰው ዳቦአቸውን ይሄዳሉ። ሌሊት ትንሣኤ የሚቀድስ የሚቀደስ የለም። ንግብ አክፍለው ግን በጋራ ተመግበው ፋሲካን ያከብራሉ። እነዚህ የተቸገሩ ናቸው። ዙሪያው ታቦት ባለበት ቤተ መቅደስ እንደ አለም ገና አጠቃላይ መቅደስ በመቅደስ በሆነበት ታላላቅ ሊቃውንት ያሉበት ቦታ ምን ማቋቋም ተፈልጎ ነው? የስግደት ልብስ ቀሚስ ለብሰው የተቀመጡ ጓደኞቻችን አገልጋዮች ለምንድን ነው እዛ የተገኛችሁት? እናንተ ስቅለትን አክብራችኋል። የጥብጠባውን ስነስርዓት ሳይከናወን ተገኝታችኋል። ትንሳኤም እዛው አድራችሁ ሊሆን ይችላል። የእናንተ ነገር አይታወቅም። ስለዚህ መምህራችን እንደተናገሩት ትልቁ ጥያቄም በዕለተ ስቅለት ውድ ኦርቶዶክሳውያን፣ ምክንያቱም አንዳንዴ በቀናነትና በየዋህነት ልናየው እንችላለን። ጥሩ ሳይድ ሊኖረው ይችላል ብለን አዳራሽ መገንባቱ በዛ ውስጥ ተሰባስቦ ምዕመናን መማራቸው የቤተክርስቲያን ስራ መሰራቱ ምንም አልተነፈቀም። እኛ በቤተክርስቲያን በቅዱስ ሲኖዶስ ደረጃም ውቅና ተሰጥቶት ብፁዓን አባቶቻችን በተገኙበት በሚሊየም አዳራሽ የእግዚአብሔር ቃል እየተሰበከ እየተማር ከዚህ ጸብ የለም። ነገር ግን በዕለተ ስቅለት ሞተ ወልደ እግዚአብሔርን እያሰብን የክርስቶስን መከራ እያሰብን ኃጢአታችን ስለ ኃጢአታችን እያለቀስን እንግዲህ የምንውልበት ቀን እየሰገድን ምስባኩ እየተሰበከ ወንጌል እየተነበበ በልዩ ሁኔታ ልንረሳው የማንችል በጣም የምንወደው ሳምንት ማለት ነው። በዛ መልኩ እግዚአብሔርን እያመለክንና ቃሉን እየሰማን ራሱን ፊል እያደረግ ነው ክርስቶስን እዛው ላይ ፊል እያደረግ ነው የምንውልባት ቅድስት ቤተክርስቲያን እያለች ተነጥሎ አዳራሽ ተሰብስቦ እንደዚህ አይነት የምንፍቅና ትምህርት ማሰራጨት ሚሆንታል። ትምህርቱ ራሱ መንፈቅና ባይሆን ከቤተ ክርስቲያን ውጭ የተደረገው ጉባኤ ፍጹም መንፈስ ቅዱስ የራቀው እና አንዳች ነገር የሚያስጠረጥር የሚያስጠረጥርም አይደለም፣ አንዳች ነገር ያለው መሆኑ እርግጥ ነው። ይሄ ቤተ ክርስቲያን ብታቀው የሚገባ ነገር ነው። ምዕመናንም እኛም ልናውቀው የሚገባ ነገር ነው። ስለዚህ ሁላችንም ኮንሺየስ ሆነን ራሳችንን እንዳንሰረቅ ተጠንቀቀን ሌሎችንም መጠበቅ ይጠበቅብናል ብዬ አስባለሁ። ከዚህ በተጨማሪ ላይቭ ገብተው ልደተ ቃል። መልስ እየሰጠው አለ። በጣም የሚያስደስት ነው። እንደውም እስኪ ድገምላቸው ይላል። ዩኒማኛ ገብቶና እስኪ እሱን ቪዲዮ እናዳምጠው አንጻር ነው። አንዴ ድገምልኝ። በመድኃኔዓለም ይሁን እግዚአብሔር ይባርክ። ጎሄድ ድገምለት አንዴ። ኦኬ የሰራዊት አምላክ ጌታ ኢየሱስ ክርስቶስ ትላንትናም ዛሬም ነገም ለዘላለም ብቸኛ አስታራቂ ነው። ብቸኛም ቤዛ ነው። ቤዛነቱን ደግሞ ሲነግረን ኤፌሶን ምዕራፍ 1 ቁጥር 7 ላይ በውድ ልጁ እንዲያው በጸጋ ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው ይላል ኤፌሶን 1:7 ላይ። ጌታ ኢየሱስ ክርስቶስ በመስቀል ላይ የሰራውን የቤዛነት ስራ የሚሰራ መልአክ፣ የሚሰራ ጻድቅ፣ የሚሰራ ሰማዕት የለም ሊኖርም አይችልም። ምክንያቱም በአንዱ በልጁ በኢየሱስ ክርስቶስ ብቻ የሚሰራ ቤዛነት እኛ ኦርቶዶክሳውያን ያንን ቤዛነት ከቅዱሳን ጋር አንቀላቅለውም አንቀላቅለውም። ድንግል ማርያምንም ቤዛ ስንላት እንደ ጌታ እንደ ኢየሱስ ክርስቶስ በመስቀል ላይ የተሰራውን ያንን የቤዛነት ስራ በእሷ በኩል መሰራት ይችላል ብለንም አምነንም አይደለም፣ እንደዛምም አናስተምርም። በዛም በኩልም አይሆንም፣ ሊሆንምም አይችልም። ፍጡርም የሰው ልጆችን ከእግዚአብሔር ጋር በቤዛነት ማስታረቅም አይችልም። ያ የማይሆን ነገር ነው። ለዛም እኮ ነው ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 16 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል። እግዚአብሔር ወደ ምድር ተመለከተ፣ ወደ እርሱም የሚማልድ እንደሌለ አየ፣ ተደነቀ፣ የገዛ ክንዱ መድኃኒት ሆነችው፣ ጽድቁም ማገዛ ይላል። እግዚአብሔር ወደ ምድር ሲመለከት ሁሉ መዳንን የሚፈልግ ነው እንጂ ሰውን ማዳን የሚችል ሰው አላገኘም እግዚአብሔር። ስለዚህ ምን አደረገ? በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና። ስለዚህ እግዚአብሔር አንድያ ልጁን የሰጠው ሰው የሚድነው በእግዚአብሔር ልጅ በኢየሱስ ክርስቶስ ስለሆነ ነው። ስለዚህ የጌታ የኢየሱስ ክርስቶስ ቤዛነት ክርስቲያኖች ሁልጊዜም ቤተክርስቲያንም የምትሰብከው ምን ብላ ነው? ከጥቅስ ጋር እያደረግኩ ነው ሁሉንም ነገር ማውራው። ሮሜ ላይ የሐዋርያው ጳውሎስ እንዲህ ብሎ ይመልሳል። ሮሜ ምዕራፍ አምስት ቁጥር አስር ላይ ቀስ ብዬ ይናገራሉ። ጥቅስ የምትይዙ ጎበዝ ክርስቲያኖች ካሎች፣ ሮሜ ምዕራፍ አምስት ቁጥር አስር ጠላቶቹ ሳለን አለ ከእግዚአብሔር ጋር በልጁ ሞት ታረቅን። ጠላቶቹ ሳለን ከእግዚአብሔር ጋር በድንግል ማርያም ሞት አይደለም የታረቅ ነው የታረቅነው በልጁ ሞት ነው። ስለዚህ እርቅ ከተፈጠረ በኋላ የክርስቶስን የመስቀሉን ስራ ተክቶ የሚሰራ ጻድቅ አለ ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላስተማረችም፣ አታስተምርም። እንደዚህ አይነትም እምነትም የለንም፣ ሊኖረንም አይችልም። እመቤታችን ድንግል ማርያምን በዛዊት ዓለም ከምንልበት ዋነኛ ምክንያታችን እንደ ክርስቶስ ተሰቅላለች እያለን ሳይሆን ዳግማዊት ሔዋናት ጌታ ኢየሱስ ክርስቶስ ከእሷ ተወልዶ የሰው ልጆችን ሁሉ ተቤዥዋል ብለን ስለምናምን ነው። ደሰከንድ ወይንም ደሞ ተባረክልኝ ሁለተኛው ሔዋን ናት ብለን ስለምናምን ክብር ሁለተኛዋ ሔዋን ናት ብለን ስለምናምን ነው እንጂ ድንግል ማርያም ልክ ጌታችን ኢየሱስ ክርስቶስ ሐዋርያው ቅዱስ ጳውሎስ ለቆላሲያስ ሰዎች በምዕራፍ 1 ቁጥር 19 እስከ 20 ላይ ባለው እግዚአብሔር ሙላቱ ሁሉ አለ በእርሱ እንዲኖር አለ በእርሱም በኩል በመስቀሉ ደም ሰላም አድርጓል፣ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል በማ በኢየሱስ ክርስቶስ በኩል ስለዚህ እርቁ የተከናወነው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በኩል። ሰው የታረቀው በክርስቶስ ኢየሱስ በኩል፣ ዓለም ይዳነው በክርስቶስ ኢየሱስ በኩል። ለዓለም መዳን ምክንያት ወይንም ደግሞ ካዝ ኦፍ ሳልቬሽን ያደረጋት ደግሞ ድንግል ማርያም ነው። ከሷ ነው ስጋን የነሳው። ይሄ ደግሞ በዮሐንስ ወንጌል ምዕራፍ አንድ ቁጥር 14 ላይ ምን ይላል? ቃልም ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ። ቃል ቃል ከማን ስጋ ሆነ? ከድንግል ማርያም ባይዚ ቅድም